ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲዩብ የዩቱብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የአፍሪካ ሕብረት ዋና መቀመጫ፣ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መገኛ፣ እንደ 137 ሀገራት ኤምባሲዎች ስፍራ፣ የበርካታ ዓለም አቀፍ ተቋማት መኖሪያ የሆነችው ዋ መዲናችን አዲስ አበባ በተለያዩ ወቅቶች ከምታደርጋቸው አለም አቀፍና አህጉር አቀፍ ስብሰባዎች ለየት ያለ ለአመታት ከምታውቃቸው ሃይማኖታዊ ክብረ በዓሎች ወጣ ያለ እጅግ ልዩ መንፈሳዊ ድግስ ባለፉት ሁለት ቀናት አሰናል ታላቅ ድል አጠናቃለች። መንፈሳዊ ድግሱን በህዝብ እንደራሴዎች ምክር ቤት የወንጌል አማኞች ወኪል ሆኖ በአዋጅ የተቋቋመው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋፋው የቢሊግራም ኢቫንጀሊስቲክ አሶሲሽን ጋር በመተባበር አሰናድቶታል። ፕሮግራሙ ላይ በብዙ መቶ ሺዎች የሚቆጠር ህዝብ የታደመ ሲሆን በአስር ሺዎች የሚቆጠሩ ደግሞ ጌታ ኢየሱስን እንደ ግላ አዳኛቸው አድርገው በመቀበል ዳግም ተወልዷል። የሁሉ የተደከመበት ፕሮግራም አላማው ለነፍሳት መዳን ነበር ና ከዚህ አንጻር ፍጹም የተሳካ ነው ብሎ አፍን ሞልቶ መናገር ይቻላል። ፕሮግራሙን ለማሰናዳት ከአመት በላይ የፈጀ ንግግር ቀጥሎም ደግሞ ዝግጅት ሲደረግ እንደከረመም ይታወቃል። ታዲያ በወንጌላውያን ጥላቻ የሰከሩ በጴንጤፎቢያ የተያዙ ሰዎች እንዲሁም የሚዲያ ተቋማት በከፍተኛ ደረጃ የጥላቻ መርዛቸውን ሲረጩ፣ የሐሰት ክሳቸውን ሲያዝጉደጉዱ፣ የክፋት ቅርሻታቸውን ሲበትኑ ከርማዊ ጉብኝት ለኢትዮጵያ የሚል ነው የሚሄዱት፣ ከመንፈሳዊ አገልግሎት ጋር በተያያዘ ነው። ምናልባት የእሳቸው የተለየ ለምን አደረገው? ብዙ እንደዚህ አይነት በእርግጥ በእሳቸው ደረጃ የገዘፈ ቦታ ያላቸው የሃይማኖት መሪዎች ወይም ደግሞ ሰባኪዎች ወይም አገልግሎት የሚሰጡ ሰዎች ወደ ኢትዮጵያ ስለመሄዳቸው እርግጠኛ አይደለም። ግን ቢሄዱም ይህን ያል ጎልቶ አይጠቀስም፣ አይነሳም። አሁን ከመንግስት ጀምሮ ርብርብ ነው የተደረገው። ምናልባት የተለየ ተልዕኮ አላቸው ተብሎ ነው። እንግዲህ ከመንግስት ሰዎች ጋር ይቀራረባሉ እንደሚባለው ከሆነ፣ በብልጽግና ደረጃ በብልጽግና ፓርቲ ደረጃ ነው የእሳቸው ጉብኝት የተቀናጀው ወይም ደግሞ ግብጃም ተደርጎላቸው እንደሆነ በአብይ አህመድ ግብዣም ተደርጎላቸው እንደሆነ ነው የሚነገረው። ለምን የተለየ ሆነ? እናንተ ሁሉ ተሰባስባችሁ ይህን ደብዳቤ ለሳቸው እስከ ማስገባት የደረሳችሁበት በምን የተለዩ ሆነው ነው እኛ ሃይማኖት አባት መስቀል ላይ የማይሰማው ድምጻቸው ጥምቀት ላይ የማይከፈተው አፋቸው ኢድ ላይ የሚተሳሰረው ምላሳቸው የወንጌል አማኞች ነገር ከሆነ ግን ከበቀቀን የበለጠ ሲጮህ ከብርሃን ፍጥነት እየቀደመ ሲዘረጋ ሲፈርድ ሲዘርፍ ሲሳደብ በሐሰት ሲከስ በሚገባ ተመልክተናል በእርግጥ ጴንጤና ስደት ጴንጤና መከራ ትችት አሉባልታና ስድብ ተነጣጥረው የቆዩበት ጊዜ የለም የስደቱ የመከራው የጥላቸው አይነት ቀያየር ይሆናል እንጂ እምነታችን ሁሌም በማያቋርጥ ጥቃት ላይ ነው ጴንጤ በእምነቱ ምክንያት ሲታሰርና ሲሰደብ አልፎም ሲገደል ማምለኪያ

በአምልኮ ስፍራው ጣራ ላይ የድንጋይ ሩምታ ሲወርድ በሰልባጅና በስንዴ የገባ ሲባል ማርያም ጠላት ሲባል መርፌ ይወጋሉ ኮርኒስ በሌለበት ከኮርኒስ ገንዘብ ያዘንባሉ ሲባል ከማህበራዊ ሕይወት ሲገለል ከዱር ሲባረር የመቃብር ቦታ እንኳን እስከ ማጣት ሲደርስ ጴንጤ ድምፁን ለአምላኩ ያሰማል እንጂ ድምጻችን ይሰማ ብሎ ለመብቱ የተሟገተበት ጊዜ የለም። ወይም የባሰ ነገር ከመጣ ራሱን ከጥቃት ለመከላከል ምእመኑን መጥሪያ ደውል አላስቀመጠም። መሳሪያ ታጥቆ የሚወጣለት ምእመንም የለውም። ነገር ግን ከየትኛውም የሃይማኖት ተቋም በተለየ በግልጽ የሚሟገትለት አምላክ እንዳለው ስለሚያውቅ በሰዓት ውስጥ እንደሚያልፍ ወርቅ ጸጥ ነው። የተሰደደ ይበዛል፣ እየተጠላ ይገዛል። የዘሩ ባህሪ ነው። ኢየሱስ ወንጌል ባህሪ እንደዚህ ነው። እዚህ ጋር አገልጋይና የፍልስፍና ምሁር የሆነው ዶክተር ዮናስ ዘውዴ ከበደ የወንጌል አማኞችን እምነት አክብሩ በሚል ርዕስ ሰሞኑን ያለውን ጫጫታ ተመልክቶ ያጋራውን ጽሁፍ በተወሰነ መልኩ እናንሳ። ዶክተር ዮናስ ጽሁፉን እንዲህ ይጀምራል። ከጥላቻ የጸዳ ትችት ከየትኛውም መገድ በየትኛውም ጉዳይ ላይ ከቀረበ ለመነጋገር ይቻላል። አለዚያ ልብህና አእምሮ በጥላቻ ታውሮ እንዴት በነጻነት ስለ ሀገርም ሆነ ስለ ሰላም መነጋገር ይቻላል? ኢትዮጵያ ምድር ላይ አንዱ ሀገሪቱ ባለቤት ሌላኛው ደግሞ ባለቤት አልቦ የሆነበት ዘመን ላይ መለስ ተቀብሯል። ማንም ከማንም አይበልጥም፣ ከማንም አያንስም። በሀገራችን ላይ ሁሉም እኩል ድርሻ አላቸው። ምንም እንኳን ጴንጤ ሀገራችን በሰማይ ነው ብሎ ቢያምንም ሃሳብን በሀሳብ መቃወም ይቻላል። ፖለቲካን በፖለቲካ መቃወም ይቻላል። የመሪን ሀሳብ መቃወም ሆነ መደገፍ ይቻላል። ፓርቲን መደገፍም ሆነ ፓርቲን አለመደገፍ ይቻላል። ግን በሆነውም ባልሆነውም ዝም ብሎ የወንጌል አማኙን እንቅስቃሴና እምነት መቃወምና ማንቋሸሽ የጤና አይመስልም። ካሁም ስሉም ሆነ ማህበረ መመኑ የራሱ የሆነ የቤት ስራ አለበት። መስራት ያለበትን ያልሰራ ማስቀደም ያለበትን ያላስቀደመ ያልተቀደሰ ጋብቻ፣ የቅይት የቅይጥ እንጣጣ፣ የአስተምሮ ዝንፈት፣ የሞራል ስብራት፣ ዘረኝነት፣ ብሔረተኝነት፣ ጎጠኝነት፣ አውራጃነት ወዘተ። ህገ መንግስቱ ሃይማኖት የሌለው ሰው ነው ባለስልጣን መሆን ያለበት አይልም። ስልጣን ያለው ሃይማኖተኛ አይሆን አይልም። የሚለው መንግስትና ሃይማኖት የተለያየ ነው ነው የመንግስት ሃይማኖት የሚባል አይኖርም። እንደሚታወቀው የመንግስት ሃይማኖት የሚባል የለም። ሃይማኖት በመንግስት ውስጥ መንግስት በሃይማኖት ውስጥ አልቃ አይገባም ይላል። ግን ይህ ምን ማለት ነው? የህግ ትርጓሜ የሚፈልግ አንቀጽ ነው። ምድሪቷ ላይ ከፍተኛ ጴንጤ ጠልነት አለ። እንደዚህ አደባባዩን ሞልተን በማየቴ ግን እጅግ ደስ ብሎኛል። እግዚአብሔር ገና ከዚህ በላይ ያበዛናል። ህዝብን አበዛ እየዘመርን ገና እንበዛለን። ጥላቻ የጸዳ ትችት በየትኛውም መንገድ በየትኛውም ጉዳይ ላይ ከቀረበ ለመነጋገር ይቻላል። አለበለዚያ ልብህና አምሮ በጥላቻ ታውሮ እንዴት በነፃነት ስለ ሀገርም ሆነ ስለ ሰላም መነጋገር ይቻላል? ይላል የዶክተር ዮና ዘውዴ የከበደ ጽሁፍ። በዚህ ሁሉ ጥላቻና የስድብ ናዳ መሃል ግን ወንጌላችን ከቀን ቀን እየበዛ መግፋቱ እያጠነክረው በየአመቱ ሚሊዮኖች ለጌታ እየተማረኩ የሀገሪቱ ከፍተኛ ቁጥር ለመያዝ ተቃርቧል። ትናንት በወንጌል ምክንያት ልጆቹን ከቤት ያባረረ አባት ዛሬ የቤተ ክርስቲያን ሽማግሌ ሆኗል። ጴንጤዋን ለየታ ከድር ያባረረች ድርዳኛ አሁን በእናቶች ህብረት ውስጥ ታገለግላለች። የእስር ቤት አማኞችን ገራፊ የነበረ ዛሬ ወንጌላዊ ነው። ድንጋይ ወርዋሪ የነበሩ ዘማሪና ሰባኪያን ሆነዋል። የምር የምጠሉን ከሆነና ጴንጤነት ለዘር ማንዘራችሁ የማትመኙ ከሆነ አይደለም ለአንድ ቀን በየቀኑ ራሱ መስቀል አደባባይ ፕሮግራም ብናዘጋጅ ደስ ይበላችሁ። ደስ ይበላቸው ብላችሁ ተውን። የአንድ ቀን የቀጥታ ስርጭት ቀርቶ ኢቲቪና ፋና ላይ የእሁድ ምልኳችን በየሳምንቱ ሲተላለፍ ብታዩ እንኳን ምናገባን እያላችሁ ለፉን። እነዚህ ጴንጤዎች እያላችሁ ጠዋት ማታና በሆነውን ባልሆነውም ሥራ ካደረጋችሁና ልታሳድዱን ከሞክራችሁ ግን ውርድ ከኛ። ቀጣዩ ወንጌላችን ምርኮኛ ናችሁ። ምርጫ የለንም። ሰላም። አምላኬን ባመልከው ማን ነው ቅር የሚሰኝ? ማን ነው ቅር የሚሰኝ? ከልብ ይሁን እንጄ ከወስድ ከመንፈሴ እረስ እንደ ዳዊት ራቁቴን ባመልከው ምልኮ ላይ አይደለችም የኔ ዳኛ ላይ ነው መጣ ያነቃቃኝ የአምላክ መንፈስ የዳስሰኝ በኔ ላይ መታ እዚህ አይደርስም ዋጋም የለውም በሰዎች አፍ የተባለ ነሰው አይገርምም ወይ? ምቸርነቱ በሶ ክብር ጌታ ሲያነሳው ፓስተር ጻድቁ አብዶ እባላለሁ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዚደንት ነኝ። ፓስተር እንግዲህ በዛሬ ዕለት መለኮታዊ ጉብኝት ለኢትዮጵያ በሚል መራ ግብር መንፈሳዊ ፕሮግራም እየተከናወነ ይገኛል። የዚህ ፕሮግራም ዋናው ዓላማው ምንድነው? እዚህ እዚ ጋ የወንጌል አማኞች መሰባሰባቸው እንዴት ይገለጻል? የዚህ ፕሮግራም ዋና ዓላማ ይሄ ፕሮግራም እንግዲህ ከአንድ ዓመት በላይ ዝግጅት ሲደረግበት የቆየ ነው። ዋና ዓላማው? እግዚአብሔርን አንድ ላይ ማምለክ ነው። ስለ ክርስቶስ ለሌሎች መመስከር ነው። ይሄ እንግዲህ ወንጌላውያን የተለያየ ቤተ እምነት ሲኖራቸው ግን ወንጌላዊ የሚለው የክርስቶስ የማዳን ወንጌል አንድ ያረጋቸዋል። በመጽሐፍ ቅዱስ ሥልጣን፣ ስልሳ ስድስቱ የመጽሐፍ ቅዱሳት መጽሐፍት በእግዚአብሔር መለኮታዊ ኃይል የተጻፉ መሆናቸውን፣ መዳን በክርስቶስ ብቻ እንደሆነ እንግዲህ ወንጌላውያንን ከሌላው የክርስትና እምነት በሶስት ዋና ክፍል ይከፈላል። ካቶሊክ አለ፣ ኦርቶዶክስ አለ፣ ወንጌላውያን አሉ። ሶስቱም በጋራ የሚቀበሉት መጽሐፍ ቅዱስ አለ። ነገር ግን ወንጌላውያን ለምሳሌ አንዳንድ ጊዜ ተጨማሪ ነገሮችን አንቀበልም የሚል ነው። እሱ ዶግማ ነው። ግን በአንድ አገር እንዳሉ ህዝቦች ሁላችንም ኢትዮጵያኖች ነን። በኢትዮጵያዊነታችን ሁላችንም እኩል መብት ይኖረናል። ለብዙ ዘመናት ወንጌላውያን ግን በብዙ መከራና ግፍ ውስጥ ያለፉ ናቸው። እሱ ያለፈ ታሪክ ነው። አሁንም ቢሆን ችግር ሊኖር ይችላል፣ ግን እሱ አይደለም ዋናው ነገር። አንድም ሰው ቢሆን በእምነቱ መበደልም መጨቆን የለበትም። የኢትዮጵያ ህገ መንግስትም አንድ ሰውም በግሉ እምነት ሊኖረው ይችላል ይላል። እንግዲህ የኢትዮጵያ ህዝብ አንድ ሦስተኛ የሆነው አካል የሚወክለው ይሄ አካል በአንድነት እግዚአብሔርን ለማምለክ ስንመጣ ለሀገራችን ሰላም ለመጸለይ እኛም እርስ በርሳችን ፍቅርም፣ ሰላም፣ መከባበር እንዲኖር ጥላቻ ከመካከላችን እንዲወገድ ያው ጥላቻ በተለያየ ምክንያት ይዘራል በሰዎች መካከል። ግንስ መጽሐፍ ቅዱስ የሚለው ምንድ ነው? የሚለው የመጽሐፍ ቅዱስ የሚለው ለአንተ እንዲደረግል የምትወደው ለሌላው አድርግ ይላል። ወርቃማው ሕግ የሚባል አለ። በእኛ ላይ እንዲደረግ ማንፈልገውን በሌላው ላይ አናደርግም። ሌላው ሰውም ሲያመልክ እኛ እምነቱን አንቃወምም። ማንቋሸሽ አይፈቀድም። ሰምተህ እንደሆነ ስለ ክርስቶስ ብቻ ነው የሚነገረው እንጂ ሌላ ጉዳይ አይደለም። ስለዚህ በዋናነት እግዚአብሔርን ለማክበር ነው። ቀጥሎ ደግሞ ለሌሎች ሰዎች ስለ ክርስቶስ፣ ስለ እምነታችን ለመንገር ነው። በሶስተኛ ደረጃ ወይም ቀጥሎ ደግሞ ስለ ሀገራችንም በአንድነት ያው ለመጸለይ ነው። ፓስተር እንግዲህ በዚህ ስፍራ ላይ የወንጌል አማኞች በጋራ መሰባሰባቸው ምንን ያሳያል? እንደው እንደ ሀገር ለኢትዮጵያ መጸለይንስ እንዴት ያዩታል? በደንብ አይሰማም። ጮት እንግዲህ በዚህ ስፍራ የወንጌል አማኞች በጋራ ተሰባስበዋል። እንዴት አንድነታቸው እንዴት የሚገለጽ ነው? ኦኬ አንድነታቸው፣ ቅድም ባልኩት አንደኛ የሚገለጠው በእምነቱ ነው፣ አንድነቱ ነገር ግን ወንጌላውያን የምናምንበት አንድ ነገር አለን በልዩነት አንድነት በአንድነት ልዩነት፣ መለያየት ማለት አይደለም። ዳይቨርሲቲ የሚባለው በእንግሊዝኛ ቋንቋ፣ ዳይቨርሲቲን ዩኒቲ ዩኒቲን ዳይቨርሲቲ እንላለን። ማለት ልዩ ልዩነት አለን፣ ግን መለያየት ማዕከላችን አይኖርም። ልዩ ልዩነት በመጠነኛ ጉዳዮች ልዩነት ይኖረናል። ነገር ግን በዋናው በአምልኳችን፣ በመጽሐፍ ቅዱሳችን፣ የደህንነት መንገድ በምንለው ሁሉ አንድነት አለን። ቤት እምነት የራሱ ደግሞ የተለየ ማለት ነው። ያ ይከበርለታል ማለት ነው። ስለዚህ እንግዲህ እንደ ሀገር ለኢትዮጵያ እየጸለይን ነው ብላችኋል። ይህ ጸሎት እንግዲህ በቀጣይነት ምን ሊያመጣ ይችላል? በምድሪቷ ላይ በሀገሪቷ ላይ ያ መጸለይ ድሮ አሁን አይደለ የጀመርነው። እኛ በምንጠላበት በምንሰደድበት ራሳችን ላይ ብዙ መከራ በሚደርስበትም ዘመን መጽሐፉ እንደሚለው ለሚያሳድዷችው ጸልዩ የሚረግሟችሁን መርቁ ብሎ እንደሚናገረው ሁልጊዜ በጎ ለማድረግ ክፉን በመልካም ለማሸነፍ ነው እንጂ በክፉ ፋንታ ክፉ መመለስ መጽሐፉ ይከለክላል። ስለዚህ ጸሎት ዛሬ የምንጀምረው አይደለም። ጸሎት እስካሁንም ያላቆምነው ጉዳይ ነው። የጸሎታችንን ያህል መልስ አገኘን ወይ የሚለው በኋላ የምንመረምረው ይሆናል። ነገር ግን ለአገራችን ሰላም፣ ለህዝባችን መከባበር፣ ፍቅር ጥላቻ በብሔር በሃይማኖት፣ በኑሮ ደረጃ እና በመሳሰሉት ሰዎች መካከል እንዳይኖር። ሰዎች በተለያየ ምክንያት ሊለያዩ ይችላሉ። የፖለቲካ አመለካከት ሊለያይ ይችላል። ብሔራቸው ሊለያይ ቋንቋቸው፣ ሃይማኖታቸው ሊለያይ ይችላል። ግን ክርስቶስ እግዚአብሔር ይሄን አገር ለጋራ ነው የሰጠን፣ በጋራ አገራችንን በአንድነት እንድንኖር ተከባብረን እንድንኖር መለያየት። ሁልጊዜ ያሳንሳል መለያየት ያሳንሳል። መጽሐፍ ቅዱስም እርስ በርሷ የምትለያይ መንግስት ትጠፋል ይችላል መላየት ያሳንሳል፣ ያስንቃል። ብንተባበር ትልቅ ህዝብ ነን፣ መቶ ሃያ ሚሊዮን፣ መቶ ሰላሳ ሚሊዮን ህዝብ ቀላል አይደለም። በአንድነት እንድንቆምና የጋራ ችግራችን የሆነውን ነገር በጋራ እንድንፈታ በዚሁ አጋጣሚ መልእክት ያስተላልፋለሁ። እንግዲህ ከአንድ ሺህ ስድስት መቶ በላይ አብያተ ክርስቲያናት በዚህ ጉባኤ ተሳትፈዋል። ይህ ምን እንድን ነው የሚያሳየው? እንግዲህ፣ ካውንስሉ ከተተቋቋመ በኋላ ያሉ የህብረት መጠን እየጨመረ ነው ያለው እና እርስዎ እንዴት ያዩታል? ከተቋቋመ አይደለም የሚጨምረው፣ የጨመረው፣ የነበሩት ናቸው ያቋቋሙት። እንግዲህ ይሄ ማለት ምንድን ነው? በአዋጅ የተቋቋመ የአንድ ህግ ጥላ ስለሆነ ነው እንጂ ነባሮቹ ብዙም ብዙ ምዕመን ያላቸው አብያተ ክርስቲያናት አሉ። ሌሎች አዳዲሶችን ቢኖሩ ከቀደሙት እየተማሩ አንዱ አንዱን እየመከረ እያስተካከለ ተገቢ ያልሆኑ ተቀባይነት የሌላቸው ተግባራትንም ደግሞ እያወገዝን እያስተካከልን እንሄዳለን ብዬ አምናለሁ። ስለ ጊዜው ት እጅግ አርጌ አመሰግናለሁ።